ሰላም ጤና ይስጥልን። የተወደዳችው የሊቃናት ሚዲያ ተመልካቾቻችን እንደምን ሰነበታችሁ? ይህ ሊቃናት ሚዲያ ነው። በመጀመሪያ ለዚህ ሚዲያ አዲስ የሆናችሁ ወደ ዩቲዩብ ቻናሉ በመግባት ሰብስክራይብ ያድርጉ። በመቀጠልም ቪዲዮውን ላይክና ሼር በማድረግ መንፈሳዊ አገልግሎቱን ለብዙዎች በማድረግ በረከተ ስጋ፣ በረከተ ነፍስ ታገኙ ዘንድ ተጋብዛችኋል። እነሆ በዚህ መርሃ ግብራችን ደግሞ እለት እለት ያለማቋረጥ የአባቶቻችንና የእናቶቻችን የቅዱሳን ተጋድሎ በመጽሐፈ ስንክሳር በኩል ወደ እናንተ የምናደርስበት መርሃ ግብራችን ነው። ይህንን መርሃ ግብራችን ዕለት ዕለት በመስማት ላይክ እና ሼር በማድረግ በረከትን ታገኙ ዘንድ እየጋበዝን ወደ ዕለቱ ስንክሳር እንሄዳለን። እስከ መርሃ ግብራችን ፍጻሜ ድረስ አብራችሁን ቆዩ። በስመ በወልዶ መንፈስ ቅዱስ አህዶ አምላክ አመስራው ወረው ለሰኔ በዛት ዕለት ከሆነ ሰማዕተ አባ ሙሴ ጸሊም አንድ አምላክ በሚሆን ባብ ወልዶ መንፈስ ቅዱስም ሰኔ 24 በዚች ቀን አባ ሙሴ ጸሊም በሰማዕትነት ሞተ። ሰዎች ከገድሉ የተነሳ ይህንን ቅዱስ ያደንቁታል። ደግሞ አስቀድሞ መንግስተ ሰማያት ገፍቷት ነበርና እርሱ በስጋው ጠንካራ በስራውም ኃይለኛ ነበር። ይበላ ይጠጣ ይቅምና ያመነዝር ነበር፣ ይገድልም ነበር። ማንም ሊቋቋመው ያልቻለ ነበር። አንድ በግ በአንድ ጊዜ ጨርሶ እንደሚበላና አንድ ፊቀን ወይን ጠጅ እንደሚጠጣ ስለ እርሱ ተነግሮለታል። እርሱም ፀሐይን እንደሚያመልኩ ሰዎች አገልጋይ ነበረ። ብዙ ጊዜም ወደ ፀሐይ እያንጋጠጠ ፀሐይ ሆይ አንተ አምላክ ከሆንክ አነጋግረኝ ሲል ነበር። ደግሞ በልቡ የማላውቅህ ሆይ ራስህ አሳውቀኝ ይል ነበር። ከዚህም በኋላ በአስቄጥስ ገዳም ያሉ መነኮሳት እግዚአብሔርን ያውቁታል፣ ያዩታል እያሉ ይነጋገሩ ሰዎችን ሰማ። ያን ጊዜም ተነሳ፣ ሰይፉንም ታጥቆ ወደ አስቄጥስ ገዳም ሄደ። በደረሰም ጊዜ አባ ኤስትሮስን አገኘው። አባ ኤስድሮስም ፈራው። ሙሴ ጸሊምም እውነተኛ አምላክ ታሳውቁኝና ታስረዱ ይዘድ ወደ እናንተ መጣሁ አለው። አባ ኤስትሮስም ወደ አባ መቃርስ ወስዶ አገናኘው። እርሱም ተቀብሎ ሃይማኖትን አስተማረው። እንዲህም አለው፦ ታግሰ የማስተምርህን ከጠበክ እግዚአብሔርን ታየዋለ። ከዚህም በኋላ የክርስትና ጥምቀትን አጥምቋ መነኮሰው። ከብዙዎችም ገድሎች ቅዱሳት ስል ብዙ ጽኑ ገድል ተመገድን ጀመረ። ሰይጣንም ቀድሞ ሊሰራው በነበረው በመብልና በመጠጥ በዝሙት የሚዋጋው ነበር። እርሱም በራሱ ላይ የሚደርስበትን ሁሉ ለአባ ኤስድሮስ ሲነግረው ነበር። እርሱም አጽናንቶ ሊሰራው የሚገባውን ያስተምረው ነበር። ከገድሉም ብዛት የተነሳ አረጋውያን መነኮሳት በሚተኙ ጊዜ ቤቶቻቸውን በመዞር ብዙ መቅጃዎችን ወስዶ ውሃ ሞልቶ በየቤታቸው ደጃፍ ያኖር ነበር። ውሃውን ከእርሱ ሩቅ ነበርና፣ እንዲህም እያደረገ በመጋደል በብዙ ዘመናት ኖረ። ሰይጣንም በእርሱ ቀንቶ በእግሩ ውስጥ አስጨናቂ የሆነ አመታትን መታው። ተጭኖም እየተጨነቀ ብዙ ቀን ታመመ። ተኝቶም እየተጨነቀ ብዙ ዘመንም ታመመ። ከዚህም በኋላ የመታውን የሚፈታተነውን ሰይጣን እንደሆነ አውቆ ስጋውን በእሳት ተለብልቦ እንደ ደረቅ እንጨት እስኪሆን ድረስ ጋለውና አገልግሎቱን አበዛ። እግዚአብሔርም ትግስቱን አይቶ ከደዌ ፈወሰው የሰይጣን ጦር ከእርሱ አራቀለት የመንፈስ ቅዱስም ጸጋ አደረበት ወደ እርሱም አምስት መቶ ወንዶች መነኮሳት ተሰበሰቡ በእነርሱም ላይ አበምኔት ሆነ ከዚህም በኋላ ቅስና ሊሾመው መረጠው በቤተ መቅደስም በሊቀ ጳጳሱ ዘንድ ባቆሙት ጊዜ ሊቀ ጳጳሳቱ አልፈቀደም ነበር አረጋውያኑም ይህንን አቋራ ለምን አመጣብን ከዚህ አውጡት እርሱም መልኩ የከፋ አቋራ ሆነ መልካም አደረጉብህ በማለት ራሱን እየገሰጸ ወጣ ከዚህም በኋላ ዳግመኛ ሊቀጳጳሳቱ ጳጳስ ጠራውና እጁን በላዩ ጭኖ ቅስ እና ሾመው እንዲህ አለው፣ ሙሴ ሆይ እነሆ በውስጥህም በውጭም ሁለመናህ ነጭ ነው። በአንዲት እለት ቅዱሳን አረጋውያን ወደ እርሱ መጡ። በእርሱም ዘንድ ውሃ አልነበረም። እርሱም ከበአቱ ብዙ ጊዜ ወጣ ገባ ይል ነበር። ከዚህም በኋላ ብዙ ዝናብ ዘንቦ ጉድጓዶች ሁሉ ሞላ። አረጋውያን ለምን ብዙ ጊዜ ወጣ ገባ ትላለህ ብለው ጠየቁት። እርሱም እግዚአብሔር ውሃ ካልሰጠኸኝ ቅዱሳንና አገልጋዮችን ምን አጠጣቸዋለሁ? አለው። በቸርነቱ ዝናብ ልኮልኝ አልዋህንም አገኘሁኝ አላቸው። በአንዲት ዕለትም አባ ሙሴ ከአረጋዊ ጋር ወደ አባ መቃርስ ሄደ። አባ መቃርስም የሰማይት ነጥላ ክሊል ያለው ከእናንተ ውስጥ አንዱ እነሆ ያለው አላቸው። አባ ሙሴም አባት ሆይ፣ ምናልባት እኔ እሆናለሁ በሰይፍ የገደልኩ በሰይፍ ይገደል ዘንድ አለው በሚል ጽሑፍ አለና ብሎ መለሰለት። ከዚህም በኋላ የበርበር ሰዎች መጡ። አባ ሙሴም ከእርሱ ጋር ያሉትን መነኮሳት እነሆ የበርበር ሰዎች ደረሱ፣ መሸሽ ፈለገ ይሽሽም አላቸው። እነርሱም አባታቸው አንተ አትሸሽም አሉት። እርሱም በሰይፍ የገደለ በሰይፍ ይገደል ስለሚለው የእግዚአብሔር ቃል እነሆ ያች ቀን ለብዙ ዘመን አስጠብቃት ኑሪ ያለው አለ። ወዲያውኑ የበርበር ሰዎች ገብተው በሰይፍ ገደሉት። መሸሽ ስለ አልፈለጉ ከእርሱ ጋር ሰባት መነኮሳትም ተገደሉ። አንዱ ግን ከምንጣፉ ውስጥ ተሰውሮ የእግዚአብሔር መልአክ አየ። በእጁም አክሊል ነበር፣ እርሱም ቆሞ ይጠብቅ ነበር። ይህንን ባየ ጊዜ ከተሰወረበት ወጣ፣ የበርበር ሰዎችም ገደሉት፣ የሰማይትነትን አክሊል ተቀበለ። ወንድሞች ወይ ከሃዲና ነፍሰ ገዳይ ቀማኛና ዝማዊ ዝማው የነበረ ለውጣ ደጋባት መምህርና የሚያጽናና የመነኮሳትን ስርዓት የሰራ ካህን እንዳደረገችው በሁሉም አብያተ ክርስቲያናት ስሙ ስሙ እንዲጠራ እንዳደረገችው የንስሐ ኃይሏን ተመልከቱ። ስጋው በአስቄጥስ ገዳም ደርምስ በተባለ ቦታ ለዘላለም ይኖራል። ከእርሱ ብዙዎች ድንቅ ተአምራቶች ታይተዋል። እግዚአብሔር ምስጋና ይሁን፣ እኛንም በጸሎት ማረን። በረከቱ ከእኛ ጋር ትኖር ለዘላለሙ አሜን። ሰላም እብ ለሙሴ ጸሊም እንተነበረ ልው ውስተ ገዳም

የተወደዳችሁ የሊቃናት ሚዲያ ተመልካቾቻችን ለዛሬ በመጽሐፈ ስንክሳር የነበረን ታሪክ የቅዱሳን አባቶቻችንና እናቶቻችን ተጋድሎ ይህንን ይመስል ነበር። በመርሃ ግብራችን ብዙ እንዳተረፋችሁና እንደተማራችሁ ባለሙሉ ተስፋነን። ታዲያ ለዚህ ሚዲያ አዲስ የሆናችሁ ወደ ዩቲዩብ ቻናሉ በመግባት ሰብስክራይብ፣ እንዲሁም ቪዲዮውን ላይክ እና ሼር በማድረግ በረከትን ታገኙ ዘንድ በልዑል እግዚአብሔር ስም እየጠየቅን በነገው ዕለት ደግሞ በዚሁ መርሃ ግብር እስከነገናኝ ድረስ ሰላም ቆዩ። ሰላም እግዚአብሔር ከሁላችሁ ጋር ይሁን።